ጤና ይስጥልኝ እንዴት ናቸው ወደ ተመልካቾች የቤተሰቦቼ ሰላማችሁ ይብዛልኝ። በዛሬ ውጪ በዛሬው ስራ ይዤላችሁ የመጣሁት ለጾም ጊዜ ተመራጭ የሆነው ቀይ ስር በድንች አሰራር ነው። ተወዱታላችሁ። እንደተለመደው ነባር ቤተሰቦቼ ቪዲዮ ላይክ ሸር እያደረጋችሁ እንድጀምሩ፣ እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደሞክቷን ኦን በማድረግ ዞ ትርምለቃችሁ እንዲደርሳችሁ እያደረጋችሁ አበረታቱኝ። ወደ አሰራሩ ስንሄድ የሚያስፈልጉኝ ግብአቱን አዘጋጅቻለሁ። በዋነኝነት እነዚህን የተጠቀምኩት ቀይ ስር፣ ድንች፣ ቃሪያ እንዲሁም ነጭ ሽንኩርትና ቀይ ሽንኩርት እነዚህን ነው። ከዚህ ውጭ የምጨምረው ይኖራል። ወደ አሰራሩ ስንሄድ ድስቴን ዝጋ ጥጃለሁ። የሚበቃኝን ያክል ዘይት ጨምሬያለሁ። ትንሽ ሞቅ እስከሚል ድረስ ዘይቱን ጠብቂ ጠብቄ ከዛ ሽንኩርቱን ጨመርኩኝ ሽንኩርቴን አቁላላለሁ ሽንኩርቴ እንደዚህ እያቁላላሁት ነው ብዙም ከለሩ ብራውን እስከሚሆን ድረስ አልጠብቀውም። ቀይ ስሩንም ጨምሬ ሽንኩርቱን ቀይ ሽንኩርቱንና ቀይ ስሩን በአንድ ጋርም ጥብስ ማድረግ ስለምፈልግ ትንሽ ነው የማቁላለው። ይህን ያክል ካቁላላሁት በኋላ በቂ ነው። በዚህ ላይ ቀይ ስር አደርግና ቀይ ስሬንና ሽንኩርቱን በአንድ ጋር አቁላለዋለሁ። ቀይ ስርና ሽንኩርቱ በአንድ ላይ እንደስጠብስ አድርገዋለሁኝ። ከደን አድርገውና በእንፏለቱ እንዲበስል አድርገዋለሁ። ምንም የጨመርኩት ውሃ የለም። በራሱ ውሃ እየበሰለ ነው። አሁንም እንደዚህ ከማሰልኩትኝ በኋላ ከደን አደርገውና ይበስላል። ቀይ ስሩ ወደ መብሰል ተቃርቧል። በዚህ ላይ ድንቹን ብጨምረው እኩል ይበስላል። ስለዚህ ድንችን ጨምራለሁ። ስርና እና ድንቹን በዚህ ጥንቅስ አድርጌዋለሁ። በዚህ ላይ የተፈጨ ነጭ ሽንኩርትና ጅንጅብል ነው የማደርገው። ነጭ ሽንኩርቱን በአንድ ጋር ከቀይ ሽንኩርቱ ጋር ማጉላላት እንችላለን። እኔ ግን ሁልጊዜ ስሰራ ከላይ ነው ጣል የማደርገውን ነጭ ሽንኩርቱን። የነጭ ሽንኩርቱን ሽታ የነጭ ሽንኩርቱን ጣዕሙ በጣም ስለምወድ ነው ከላይ የጨመርኩት ያጣፍጠዋል። በዚህ ላይ ትንሽ የመከለሻ ቅመም ጨመርኩበት። ቅመም መጨመሩ ያው ግዴታ አይደለም። ከፈለግን እንደ ፍላጎታችን ያው ምግብ እንደምንፈልገው ለኛ ላመጋገብ እንደሚመቸን እንደምንወደው አድርገን ስለሆነ የምንሰራው እንጨምራለ የመከለሻ ቅመም። ደሞ እዚጋ ትንሽ ውሃ እንዲኖረው ስለምፈልግ፣ መረቁ ትንሽ እንዲኖረው ስለምፈልግ ትንሽ ውሃ ጨምሬበታለሁ። መረቅ ያለው ነው የምወደው ውሃ ያለው ስለሆነ ትንሽ ጨምሬበታለሁ። ቆንጆ ሆኖልኛል መረቅ ያለው ሆኗል በዚህ ላይ ጨው አደርጋለሁ ጨርሽ ሰርቻለሁ በስተመጨረሻ የማደርገው ምንድነው ቃሪያ ነው ቃሪያን ካደረግኩኝ በኋላ እሳቴን አጠፋለሁ ይው ቆንጆ የሆነ ቀይ ስር በድንች ነው የሆነልኝ ትንሽ ጋር እናደርገውና ሰከን ሲል ወይም በረድ ሲል የሚባለው ሰከን ለቡና ነው መሰለኝ እና አቀርበውና እናየዋለን በጣም ቆንጆ ተመራጭ ለጾም ጊዜ እንዲሁም ደም ማነስ ላለባቸው በጣም ቆንጆ ነው። ውድ ቤተሰቦች ይህን ይመስላል። በጣም ቆንጆ፣ በጣም ቀላል ያው ሁላችንም በየቤታችን የምናገኘው ነው። ቀይ ስር በሁላችን ቤት የሚኖር ነው። ቤተሰቦች ይህን ይመስላል። በዚህ መልኩ ሰርቻለሁ። ቪዲዮን ከወድዳችን ላይክ ማድረጋችን እንዳትረሱ። ለሌሎች ይጠቅመብላችሁ ካሰባችሁ ሼር ያደረጋችሁ ሌሎችን ድርስ እያደረጋቸው አበረታቶኝ የዛሬው ቪዲዮ የዛሬው ስራዬ ይህን ይመስል ነበረ። በሌላ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ፣ ሰላም።